በጣም ያሳዝናል እንግዲህ ያሬድ በሀና ተንኮል ከጉዞ ሀና እንግዲህ በውሸት ባቀናበረችበት አምኖ እንግዲህ ዜማንና ሄኖክን ካሉበት ሂዶ በሽጉጥ አስወግዷቸዋል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሀና ከእሱ ጋር እንድትርቅ ያረገቻት ዜማን ምሽት ላይ ከሰውየው ጋር ሌላ ግንኙነት አላት እንጂ ሙዚቃ ብቻ አይደለም ብስትል ነበር ቅድሚያ ነግረው የነበረው። አሁን ግን ወሬ ጣል አርጓት ምላሳ አንዘልጧት እንበል። አይ እኔ እኮ ከሱ ጋራ ምንም አይነት ግንኙነት አላደረገችም ሙዚቃ አዘጋጅተው አምሽታ ከዛ በኋላ ነው ወደ ቤት የተመለሰችው ስትለው በጣም ነው ያሬድ በሃና ላይ የደነገጠው፣ እና የጮህባት። ምን እያልሽ ነው የምትናገሪውን አውቀሸዋል ወይ ሲል ይጠይቃታል። አዎ እንደዛ አንች አንቺ መጀመሪያ ያልሽ ምንድን ነበር እኮ? አንተ ከሷ እንድትርቅ ስለፈለግኩ ነው፣ ከዜማ ጋር ያለህን ግንኙነት እንድትርቅ ስለፈለግኩ ነው። እንዴት እንደዚህ ብለሽ የመወዳትንና የመወዳትንና የማፈቅራትን ዜማ በዚህ መሰረት ልታስተይኝ ትችያለሽ ብሎ ተናደደና ወደ እሱ ሲሄድ መንገድ ላይ እንግዲህ ቁጭ ብለው ሄኖክና ዜማ ስለ ሁለታቸው ማፍቃሪዎች እያወሩ ነበር። ሶሲ ቀረህባት፣ አንተን የመሰለ መልካምና ቀና ከየት ታገኛለች፣ ብትረጋጋ ጥሩ ነበር እያለች ስትነግረው፣ እሱ ደግሞ አንቺን የመሰለ መልከ መልካምና በጣም ስነስርዓት ያለች ልጅ ቀረሽበት፣ ያሬድን እያሉ እያወሩ እጁን ድንገት ከእጇ ላይ ጣል ሲያደረግባት፣ ሶሲና እንግዲህ አልፈልግም ሄኖክም ብላ በጥፊ መታ የሰደደችው እንደገና ተቆጭታ መጥታ ያሬድን ይዛ ከተቀመጡበት በርቀት ታሳየው ገባ። አየህ አብረው ተቀመጡ፣ አየህ እጇን ነካችሁ እንዴ እጇን ነካችሁ፣ ነካችሁ እኮ ሄኖክ ነካት እኮ ዜማን እያለ ያሬድ ሲበሳጭ፣ ድንጋይ ብድግ አደረገና በዚህ ድንጋይ ሂጄ ልመታቸው ነው ሲል፣ ተውተው ብላ ታስተዋዋል አለች ሶሲና። በዚህ መካከል አይያዩ እያሉ ድንገት ሀና ትመጣለች። አንቺ ደግሞ ማነሽ አለቻት ሶሲ። ሶሲ ደግሞ ሲጀመር አንቺስ ማነሽ በማለት በአይነ ቆራኛ ተያዩ። ሀና ማንኛውም ሴት ይሁን ከያሬድ ጋር ስታይ በቅናት ታብዳለች። እና አንተ ዜማ ምን እንዳረገችኝ አታውቅም። ዜማ እኮ ብዙ ነገሮችን ነጥቃኛለች ብያለው እያለችው ነበር ከዛ በዚህ እንግዲህ አይ አንተ እንግዲህ እንደዚህ ሁናማ ፊት ለፊት ቁጭ ብላ እጅ ለእጅ እየተያያዘች እያየሃት አንተ ዝም ካልክ ወንድ አይደለህም ስትል ወይዘሮ ሀና ሞራል ሰጠችው። ሴት የላከው እጅ ባይፈራም እንደሚባለው ደግሞ እሱም እንግዲህ ሽጉጥ ይዞ ሄዶ መጀመሪያ ሄኖክ ላይ ደቀኖ ሄኖክን ቀጣይ ደግሞ ዜማን አድርጎ አስወገዳቸው። ተው ትቆጫለህ፣ ይቆጭሃል እያለች ብትናገረው እሱም ተረጋጋ ቢለውም በፍጹም መረጋጋት አልቻለም። ሰላም፣ ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሸር እያረጋችሁ የፍቅር ዜማ ቤተሰቦች አበረታቱኝ እላለሁ። የምታበረታቱኝም ከልብ አመሰግናችኋለሁ። ቀጣይ እንግዲህ የፍቅር ዜማን ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ፍቅር የመታችው ድንጋ ላይ የጣለችው ሀና ነበረች። ሀና መሆኗን ግን ለያሬድ ክዶታል። ራሱን አስሮ ሄዶ ቁጭ ብሎ ያሬድ በጣም ሀና በተናገረችው ንግግር ዜማ እኮ ከሰውየው ጋር ምንም ነገር ያደረገችው ነገር የለም አንተ ከእሷ እንድትርቅ ያደረኩት ነው የምትለው ቁጭ ብሎ እያስታወሰ ከዛ ፍቅር መጥቶ ቁጭ ብሎ ያሬድ ያሬድ አንተ አሰማም እንዴ እንዴ አስተርፈውኛል መሰለህ እንዴ ቀጥ ብለህ አታየኝም እንዴ ሲለው እሱ ልቡ ከዜማ ያለውንና ሀና የነገረችው ንግግር ላይ ነበር ቀጥ ሲለው አየው ማን ነበር የመጣ ማን ነው እንዲያደረግህ አላስተረፉሁም እኮ ገለውሃል እኮ ማለት ነው አዎ ስድስት ሰዎች ናቸው እነማን ናቸው ምን ብፈልገው ነው ከአንተ ያሬድ ከሀና ጋር ያለው ግንኙነት ምንድን ነው እያሉ ነበር የጠየቁኝ አለ ነገር ግን የመታችው ሀናን ጋራ ሲጋጭ እንግዲህ ድንጋይ ላይ ወርቆ ድንጋይ እንደመታው ሁላችንም ባለፈው ፓርት አይተናል ሆኖም ግን ፍቅሩ ከሀና ጋር ያለውን ግንኙነት ያሬድ እንዲተውለት ስለፈለገ ሀና ናት አላለውም ስድስት ሰዎች አንተን ፈልገውን ይህን ነገር አልፋታኝ አሉ ምንድና ባደርጋቸው ነው የሚሻለኝ እያለ ያሬዶም ይናደዳል ያሬዶና ና ማርታ ለዜማ አንድ ሰርፕራይዝ አደረጓት። ምክንያቱም እኛ ቤተሰቦቻችን ትልቅ ቤት ነው ጥለውን ልንሄዱት አንቺ ተከራይተሽ መኖር የለብሽም። ስለዚህ እኛ ጋር መኖር ትችያለሽ። አንቺም የምትወጂውን ሙዚቃ ትሰሪያለሽ እኛም የምንሰራውን ስራ እየሰራን በአንድ ላይ በአንድ ቤት እንድንኖር ብለው ሲጠይቋት፣ እንዴ ምን ማለታችሁ ነው? ትላንትና ተከራይቼ ዛሬ ቤቱን ልልቀቅ ማለታችሁ ነው? እና ታዲያ ምን ችግር አለው? አለ ሄኖክ። እንደ ፈጣሪ በጣም ይወዳታል ማርታ ህቴን፣ ዛሬውኑ ተመኝታ ዛሬውኑ አንቺን አመጣላት። እውነት ግን ነው እንደዚህ ምትሉ ስትል፣ አዎ ምን ችግር አለው? ቤቱን ልቀቂና እኛ ጋራ አብረን እንኖራለን እያሉ ማርታና ሄኖክ እንግዲህ ዜማን እያቀረቧት ይገኛሉ ያሬድም ለፍቅሩ እንደ አንተ ቢገርመስ ዜማ የት እንደተከራየች ታውቃለህ አለው። የት ተከራየች አለው። ከሶሲ ፍቅረኛ ከነሄሩክ ቤት። እሱን ያስጨንቅኝ መባክህ እኔ ራሴ እንደዚህ ሆኜ ተጎድቼ ተመትቼ እያየህኝ አይደለም እንዴ አለው። ነገሩ አንተ ልታግዘኝ ትችላለህ? በፍጹም እኔ ላግዝህ አልችልም ሲለው፣ ነገሩ እንደዚህ ብላ አንተ እኔን ልታግዘኝ አትችልም፣ ሀና ታግዘኛለች ሲለው፣ አዎ ራሴ አለና ግንባሩን የያዘ ሀና የምትባል ሰው አልፈልግም እዚህ ቤት እንድታመጣብኝ። ጭራሽ ይሄ ተደርጎ፣ ይሄ ተሰርቶ፣ ይሄ ብሎ እያለች ራሴን የባሰ ከባድ በሽተኛ ታደርገኛለች። እና አንተ ለተወሰነ ጊዜ ሌላ ቦታ ሂዳ ሲለው፣ በፍጹም እኔ ቤት ነው የሚሻለኝ ከዚህ ቤት ለቅቄ የትም መሄድ አልችልም አለው አንተ ግን ብትተው አይሻልም ሲለው በፍጹም እኔ ጠላቶችን ከዚህ በኋላ ፊት ለፊት ነው መጋፈጥ ያለብኝ አለ ያሬድ ከዛም በኋላ እንግዲህ ማርታና ዜማዬ ደግሞ ማርታ እንዴት መልካም ልጅነች በጣም በዚህ ልክ እኔ አልጠበኩሽም ነበር እያሉ ቁጭ ብለው ያወራሉ ማርታ ጊዜ ዜማን ከቤቷ ካስገባቻት በኋላ በሙዚቃ ሙያዋ እንድትቀጥል እና አልበም እንድታወጣ ስትላት አልበም እኮ ማውጣት ቀላል አይደለም፣ እንዴት አቀለሻት ይሽ? እኔ እኮ የሙዚቃ አፍቃሪ ነኝ ትላታል። የማን ደጋፊ ነሳት? የቴዲ አፍሮ። ቴዲ አፍሮ ሚስት መኖሩን እያወቅኩኝ ሲከዳ እናደዳለሁ፣ ሲያፈቅር ደግሞ እንዴት አድርጎ አሞጋገሳት እያልኩኝ እደነቃለሁ አለቻት። በጣም ጎበዝ ነሽ፣ እኔም ይመቸኛል እሱ አለቻት ማለት ነው። ያሬዶ ሀናን አግኝቶ እንግዲህ ዜማ ከነ ሶስ ቤት ከነ ሄኖክ ቤት እንደተከራየ ሲነግረው፣ ምን ታዲያ ትከራያ ምን ቸገረ አለችው። እንደ የሶሲን እኮ ጓደኛ ነው ምል ይሻላል እና ከላቀካ ጥሩ ነዋ፣ እዛው እሷ ተያዘዋ፣ አለች ማለት ነው። እንዲለያዩ ስለፈለገች ያንን አቀናባሪዋን እኮ እንደ ዝና ታወረዋለች አለቻት። ቄስ ጥራትና ደግሞ ዜማ ብለሻ ተጥሬብኝ ሲል ይናገራታል። እኔ እንደውም ያንን አቀናበሪዋን አንድ ቀን ባገኘው ደግሞ ባገኘው በቀለው ነበር ስትል ታወራለች። ከዛም ደግሞ ያሬዶ ደግሞ አረባክሽ የት ገባ እሱ እኮ አዲስ አበባ ለቆ ክፍለ ሀገር ሂዷል፣ ለምን አላት። አንተን የገደለህ ያስወገደህ መስሎት ነበራ፣ አለችው ማለት ነው። እና ከዛ በኋላ እንግዲህ ሀና እኔ የደማሁ ቀን ልቤን እናንተ ሁላችሁም እየደማችሁ ስላያችሁ በዜማ ጉዳይ በጣም ደስ ብሎኛል አለችው። ሲጀመር እኮ አብረው አምሽተው እራት በልተው ተለያዩ እንጂ ምን የሚያደረጉት ነገር የለም። የተወሰነ ነገር አድርገና ብላ ካቅራራችብህ ሀና ነግረኛለ ብለህ ንገራት ስትል ውሸቷን ሳታስበው አፈረጠችው። እንዴ! ይህን ነገር እኮ ዜማ አይደለችም ያለች፣ አንቺ ኮንሻለ ያልሽኝ እኔ እናሷ እንድንላይ የፈጠርሽው ነገር መሆኑን አወቅኩት ብሎ በንዴት ተቃጠለ ያሬዶ። ያሬዶ ባህና በሰማው ጉዳይ ብስጭትና ንዴት ጨመረ። በጣም ተናደደ፣ እምባ አረገፈ ካይኖቹ አለቀሰ። ያሰራው ነገር ስህተት እንደሆነ ተረዳው። በዚህ ጊዜ ሶስት እና ትደውልለታለች እና ጉድህን ይህ ትለዋለች። ምክንያቱም ዜማ ና ሄኖክ ተያይዘው ወጥተው እየተዝናኑ ነበር። ወክ እያደረጉ እዚህ ቦታ ምንፋሻው ደስ ይላል፣ ቁጭ መል አለችው። ይቻላል ብለው ቁጭ አሉና አጠጋ አድርጎ አቀፋት። በዚህ ጊዜ ስልኳን አቃጭላ ወደ ያሬድ ደወለች። ጭራሽ አብረው ተቀመጡልህ አለችው። አንቺ ይሄ ፍቅረኛች ግን ምን አይነት ነገር ነው አላት። ጅሎች ጅል ነው፣ ዛሬ እኮ በጅሎቹ ይብሳል አለችው። ይልቅ ፈጠንበል የት ጭራሽ እጇን ያዛት እያለች ስትለው በንዴት እየበከነ ከእሷ ጋር ደረሰ። ከሶሲና ጋር ሆኖ ተደብቀው በርቀት በቅርብ ርቀት ይመለከቷቸው ነበረ። ሄኖክ ዜማን አንቺ እና ያሬድ በምን ተጣላችሁ? ሲል ጠይቃት። በጣም ቅናተኛና ተጠራጣሪ ነው አለት። ፍቅር እኮ ቅናትና ተጠራጣሪነትን ያመጣል፣ ወዶ እኮ አይደለም ማለት ቢሆንም፣ ቅናቱ ከመጠን ያለፈ ነው። ቅናት ማለት ምን ማለት ነው ግን ሲላት፣ በጣም ካለፈ እኮ ደግሞ ሌላ ችግር ይፈጥራል አላት። ግን እንዳንቺ ያለ ሰው አመለጠው። አንተም ሶስና እንዳንተ ያለ መልካም መልካም አመለጠችው አለቻል። ሶስና አሁን በጥፊ መታ ሄኖክን ከላከች በኋላ በቅናት እያበ ትገኛለች ሄኗ ክም እንከፍ እንከ የመሰለች ቆንጆ አመለጠው፣ አለው። ግን አንዳንድ አጋጣሚዎች በጣም መልካም ናቸው። አንችናኔን ለመገናኘት እነሱ ምክንያት ሆኑን። ምክንያት ሆኑን ነው አንዳንድ ሰዎች ምክንያት ሆኑ ያልከው? አለችው። አዎ እነሱ ባያመጡሽ የታገኝሽ ነበር ሲላት ሳቀች። ምነው ሳቅሽ? አላት። እንደዚህ አይነት የሚባል የዘፈን ግጥም ስለነበረ ነው አለችው። ማለት ነው አሁን ሄኖክ እና ዜማ አብረው ቁጭ ብለው በአይን ለአይን መታየት ፍቅር የአይን ፍቅር መለዋወጥ እና እንዲሁም መሳቅ ጀመሩ። እጅ ለእጅ ተጨባበጡ። በጣም በሚገርም ሁኔታ እሱም ለሱ በጣም ፍቅር ኖረበት ልብ ውስጥ። እሷም እንደዛው የተጎዳ ልብ ስለነበር ጥሩ መልካም ሰው አገኘው ስትል፣ እሷም ከሄኖክ ጋር ለመቀናጀት ያሰበች ትመስላለች። በዚህ ሰዓት ግን ያሬድ እየተናደደ ይገኛል። ወይዘሮ ሀና ከዱርጇ ውስጥ መሳሪያ አውጥታ ቦርሳዋ ላይ አድርጋ ይዛ ወደ እሱ ትሄዳለች። ወደ እሱ ስትሄድ ሶስና ጋር ታገኝ ደግሞ ይቺ ማናት ደግሞ ይቺ ማናት በመባል እርስ በእርሳቸው በአይነ ቆራኛ ይተያያሉ። ዝም በአሁን ይሄ ቦታው ነው እንዴ? ምን ይቺ ይቻለች እንትኛለች እንዴ ብሎ ያሬ የተናደደ። ከዛ ከቦርሳዋ ውስጥ እንግዲህ ያንን መሳሪያ አወጣችና እንካ አለችው። ጭራሽ መሳሪያ ይዘች መጣሽ እንዴ? ምን ለታደርጊው አላት። ታስወግጃት አላት። አይኔ ሳልሆን አንተን የምታስወግዳ ይረዳት አለችው። አረባ ታዲያ ከዚህ በላይ ውርደታል እንዴ ተዋርደሃል እኮ አስወግዳት እንጂ ስትለው እንግዲህ እሺ ብሎ መሳሪያውን ተቀብሎ ሄዶ እንግዲህ ቁጭ ብለው ተቃቅፈው እሷም ዜማይም ከጭኑ ላይ እንዳለችውና ያ ሬዶ ያለምንም ርህራሄ መጀመሪያ ሄዶ ሄኖክን ተኩሶ ያስወግደዋል ከዛም እረ ተው አትሳሳት ቢለውም እሷም ደንግጣ አፏን ያዘችና ስትጠብቅ ወደ እሷም አዞረና እሱንም አቀባብሎ እሷንም መታት በጣም በሚያሳዝን ሁኔታ ግን መጨረሻ ላይ በህልሙ መሆኑ ግን በጣም ያስደስታል፣ ማለት ነው። በአሁኑ ሰዓት ዜማዬ ሄኖክን አግኝታለች ማለት ነው። በጣም ደስ ይላል። ፍቅሯን የሚረዳት እሷም የምትረዳው እንግዲህ በዚህ መካከል ደግሞ አሁን ሶስና ትገባባቸውና ሌላ ችግር ካልፈጠረቻባቸው በቀር ማርታ ይሄኖ ክህት ራሱ ዜማዬን በጣም ወዳታለች። ዜማዬ ሲጀመር የምትወደድ የምትፈቀር ልጅ ናት ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ። የዛሬውን በዚህ ተሰናብቻቸዋለሁ።